በኢራን ጉዳይ የአሜሪካና ቻይና ጣልቃ መግባት አይቀሬ ሆኗል። ነገሩም ከርሯል። እስራኤል በኢራን ላይ ጥቃት በጀመረችበት ማግስት አንድ የቻይና ቃጫኛ አውሮፕላን ወደ ኢራን ተንቀሳቅሶ ነበረ። በቀጣዩ ቀን ማለት መኩድ ደግሞ ሌላ አንድ አውሮፕላን ከዛው ከቻይና ባህር ዳርቻ መንቀሳቀሱ ተሰምቷል። ሰኞ ዕለት ጉዞ መጀመሩ የተነገረለት ሦስተኛው አውሮፕላን ደግሞ መነሻውን ከሻንጋይ ያደረገ እንደነበር መረጃዎች አመላክተዋል። በእያንዳንዱ በረራ ላይም በሰሜን ቻይና በኩል ወደ ምዕራብ አቅጣጫ ጉዞ መደረጉን ዘገባዎች ተናግረዋል። አውሮፕላኖቹ ድንበር ከተሻገሩ በኋላም ወደ ካዛኪስታን አልፈው በደቡብ አቅጣጫ ወደ ኡዝቤኪስታንና ቱርክሚስታን እንዳመሩና በኋላም ኢራን አቅራቢያ ሲጠጉ የጉዞ መስመር ማሳወቂያ የራዳር መረጃዎች መጥፋቱ ታውቋል። እነዚህ ላይ ነገሩን ይበልጥ እንቆቅልሽ ያደረገው የአውሮፕላኖቹ በረራ የመጨረሻ መዳረሻ ሉክሰምበርግ ተደርጎ መገለጹና አውሮፕላኖቹ በአውሮፓ ሰማይ ላይ በረራ ያለማድረጋቸው መረጋገጡ ነው። በኢራንና እስራኤል መካከል የተደረገው ጦርነት መጋጋሉን ተከትሎ ከቻይና ወደ ቴሄራን የተጫነው ነገር ምን ይሆን የሚለው ቴላቪቭ እና አጋሮቿን ያስጨነቀ ሆኗል። ጉዳዩን ተከታትለን ያሉ የበረራ ባለሙያዎች ወደ ቴሄራን ተንቀሳቅሰዋል ተብለውም የተጠረጠሩት የቻይና አውሮፕላኖች ቦይንግ 747 የሚሰኙት ጠያሪዎች ናቸው። አውሮፕላኖቹ በአብዛኛው ከመንግስት ውል ተቀብለው ወታደራዊ ቁሳቁሶችና ጦር መሳሪያዎችን የሚያጓጉዙ ከመሆናቸው አንጻር አሁናዊ ሁኔታ አጠራጣሪ እንደሆነም እየተገለጸ ይገኛል። እነዚህ ዕቃ ጫኝ አውሮፕላኖች ብዙ ትኩረት ያገኙ ባይሆንም ቻይና ለኢራን እገዛ ልታደርግ የምትችልበት እድል ከመኖሩ አንጻር ትኩረት ሊሰጣቸው ይገባል ሲሉም አንድ በቻይናና በመካከለኛው ምስራቅ ጉዳይ ተኩረው ትንታኔ የሚሰጡ ሰው ስለ ሁኔታው ተናግረዋል። ምንም እንኳን ስለ ጉዳዩ እስካሁን ድረስ የጠራ መረጃ ማግኘት ባይቻልም ቻይናና ኢራን ስትራቴጂካዊ አጋር መሆናቸው የሚታወቅ ነው። ሁለቱም ለዘመናት በአሜሪካ የበላይነት ተጠርንፎ የቆየው ስርዓት ወደ ብዝሃ ስርዓት የመቀየር ግብ ያላቸው መሆኑም በሰሞንኛው ሂደት አብረው እንዲቆሙ ግድ የሚላቸው ይሆናል። ለቻይና የነዳጅ ምርት ከሚያቀርቡ ዋነኛ ሀገራት መካከል ኢራን አንደኛዋ ናት። ከዛ አንጻር ቤጂንግ በተለያዩ መንገድ ኢራንን ልትደግፍና የመረጋጋት ሂደት ውስጥ እንድትገባ ልታግዝ የምትችልበት ዕድል ሊፈጠር መቻሉ ተጠባቂ ይመስላል። በተለይም እስራኤላውያኑ እንደሚመኙት በኢራን የመንግሥት መውደቅ ካጋጠመ መካከለኛው ምስራቅ ወደ ከፍተኛ ውስጥ ሊገባ ከመቻሉ አንጻር ቻይና ጣልቃ ልትገባ ትችላለች የሚለው ዕድል ሰፊ ሆኗል። በተለይም አሜሪካ በግጭቱ ጣልቃ ለመግባት ጥረት ከመጀመሩ አንጻር ቻይና ዝም ብላ ትቀመጣለች ማለት ዘበት ይመስላል። ውድ የአሪፍ ሚዲያ ቤተሰቦች፣ ወቅታዊውን ቀውስ አስመልክቶ አዳዲስ መረጃዎችን ይዘን ተገኝተናል። ላይክና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋብዝን። ሰናይ ቆይታ ነው። በሰሞነኛው ሂደት በአንድ ወቅት ትልቅ ቦታ ይሰጣቸው የነበሩት የቴህራን ጉምቱ ወታደራዊ አዛዦች በድንገተኛው ጥቃት ተገለዋል። ከዚህ ቀደም እጅግ ከፍተኛ ተፈሪነት የነበረው የአገሪቱ አየር መከላከያ ስርዓት ሽንቁር ገብቶት የእስራኤል አየር ኃይል ጀቶ እንዳሻቸው ተመላልሰውበታል። በነገሩ ስጋት የገባቸው ሰላማዊ ዜጎች በብዙ ቁጥር ቴሄራንን ለቀው ለመውጣት ተገድደዋል። በእርግጥ በእስራኤል በኩል እንዲሆን ብዙዎች ቴላቪቭን ለቀው የወጡበት አጋጣሚ መኖሩ ፍራቻው በሁለቱም ወገን መሆኑን ያረጋግጥልናል። ይሁንና ግን የመካከለኛው ምስራቅ ጠንካራው ሀገር ስትባል የቆየችውና በጎረቤቶቿ በከፍተኛ ደረጃ ትፈራ የነበረው ኢራን አሁን ላይም ከባድ ጫና ውስጥ ትገኛለች። የቴሄራን የቀጠናውና የዓለም አቀፍ የበላይነት ህልም ከኢራን አንጻር አንድ አስረኛ ሕዝብ ብቻ ባላት በመሬት ስፋትም ቢሆን ለእሷ 80 ጥፍ በምታንሰው እስራኤል ሊነጠቅ ተቃርቧል። ለሶስት አስርታ ዝግጅት ሲያደርጉ የቆዩት ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ጭምር በመጀመሪያ ቀናት የጥቃቱ ሂደቱ ያልጠበቁት አይነት ስኬት እንደተመለከቱ መናገራቸውን ዘገባዎች ጠቁመዋል። በሌላ በኩል ግን ኢራን አስራ አንድ ያህል ጉምቱ ጀነራሎቿንና ካሏት ከፍተኛ የኒኩሌር ተመራማሪዎች ግማሹን አታም ቢሆን እስከ መጨረሻው ለመጓዝ እየታገለች ትገኛለች። ለእስራኤል በተገዙ የሞሳድ ቅጥረኞች አማካኝነት አንድ መቶ ያህል የባለስቲክ ሚሳኤሎቿን ከጥቅም ውጭ ቢያደርጉባትም ኢራን በቀላሉ እጅ የምትሰጥ አልሆነችም። የእስራኤል ጦር ኃይል ቃል አቀባይ ብዙ አማራጮች አሉን ሲሉ ቢናገሩም ቴህራን በተመሳሳይ መልኩ በፍልሚያው መቀጠል እንደምትችል እየገለጸች ነው። በእስራኤል በኩል የኢራን ብሔራዊ ቴሌቪዥን ጭምር ኢላማ በማድረግ ፍርሃት ለመፍጠር የተደረገው ሙከራ ሳይሰራም ቆይቷል። ይሁንና ግን ከእስራኤል የበላይነት አንጻር የኢራን ወቅታዊ ሁኔታ አሳሳቢ መሆኑን የሚናገሩ አሳማኝ ነገሮች እንዳሉ ተንታኞች እየገለጹ ይገኛሉ። ለአብነትም ያህል እስራኤላውያን ሚሳኤሎችና መሰል ጥቃቶች በሚኖሩ ሰዓት ከመንግስታቸው በኩል የአደጋ ጊዜ ጥሪ ይደረግላቸዋል። በኢራን በኩል ግን የአየር መከላከያ ስርዓቷ ላይ እክል በመፈጠሩ እንደዚህ አይነቱን ነገር ለመከወን ከባድም ሆኗል። ኢራናውያን የጥቃት ጥሪዎችን ከዛው ከቴህራን ከመስማት ይልቅም ከእስራኤል የሚመጡ ከተሞችን ለቃችሁ ውጡ ጥሪዎች ላይ ጥገኛ ለመሆን ተገድደዋል። አንዳንድ የእስራኤል ባለስልጣናትም ታዲያም ሀገራቸው በኢራን መንግስት ላይ ለውጥ እንዲመጣ ጭምር እንደምትፈልግ በሚያሳብቅ ሁኔታም የቀናት ጉዳይ እንጂ በአያቶላዎቹ ላይ ሕዝባዊ አመፅ መነሳቱ አይቀሬ ነው እያሉ ይገኛል። አንዳንድ ምዕራባውያን ተንታኞች በበኩላቸው ወቅታዊ የእስራኤል ጥቃት ከጋዛው ፍልሚያ በተለየ በአጭር ጊዜ ሊቋጭ የሚችል መሆኑን በድፍረት በመናገር ላይ ይገኛሉ። ባሳለፍነው የፈረንጆቹ ዓመት በሂዝቦላ ላይ ከተፈጸመውም የሁለት ወራት ዘመቻ ባጠረ ሁኔታ ሊቋጭ እንደሚችል ተንታኞቹ ጨምረው አክለዋል። ሆኖም ይህ አይነቱ ድምዳሜ ላይ ለመድረስ እጅግ ገና መሆኑን ከወቅታዊ ሁኔታዎች ከባድነት አንጻር ለመረዳት ቀላል ይሆናል። ኢራን እስከዚህ ሰዓት ድረስ እጅ ሳትሰጥ የባለስቲክና የሃይፐርሶኒክ ሚሳኤሎቿን በእስራኤል ከተሞች ላይ እያስወነጨፈች ከፍተኛ ጉዳት እያደረሰች ናት። በእስራኤል በኩል የአየር መከላከያ ሚሳኤሎቿ እያለቁ ከመሄዳቸው ቀደም ብሎም የኢራንን የሚሳኤል አቅም በማዳከም ላይ የተመሰረተ ስልትን ተግባራዊ ለማድረግ ሙከራ በመደረግ ላይም ነው። የአንደኛው ሚሳኤል ቀድሞ እንዲያልቅ ከሁለቱም በኩል ከጸሎት ያልተናነሰ ምኞት እንዳለም ለሞቅ ተችሏል። በአንድ የቀድሞ የእስራኤል ወታደራዊ ባለስልጣን መረጃ ቴላቪቭ በብዙ አጋር ሀገራት እገዛም ከኢራን በኩል ከተወነጨፉት ሚሳይሎች 80 በመቶ ያህሉን ማክሸፍ ችላለች። ሆኖም ብዙ ቁጥር ያላቸው ሚሳይሎች አሁንም የእስራኤል የአየር ክልልን እያለፉ ጥቃት መቀጠላቸው የነገሩን ከባድነት በግላጭ ያረጋግጣል። በዚህም ተባለ በዚያ ግን እስራኤል የበላይነቷን ይዛ እንደምትገኝ ወደ ማመን መቃረቧን መረጃዎች ያመላክታሉ። የአሜሪካ ወደ ግጭቱ ተንደርድሮ መግባት ከተጨመረበት ደግሞም ኢራንን ማንበርከክ እንደምትችል የእስራኤል ባለስልጣናት በተለየ መንገድ እየተናገሩ ናቸው። በእስራኤል መከላከያ ስራዊት ግምታዊ መረጃ መሠረት ኢራን ያላት ሚሳኤል ቁጥር ከ2000 እስከ 3000 ሺህ መሆኑን መረጃዎች አመላክተዋል። እስካሁን ባለው ሂደት 400 ያሉ በእስራኤል ላይ ተወንጭፈዋል ተብሎ ሲገመት፣ እዚህ ላይ በቴላቪቭ ጥቃት የወደሙ ሲጨመርበት ጥቅም ላይ የዋሉ ሚሳኤሎችን ቁጥር ከፍ ያደርገዋል። በእስራኤል ወታደራዊ አመራሮች በኩል ኢራን የሚሳኤል ቁጥሯን ለመቆጠብ ስትል በቀጣይ ከዚህ ቀደም ከታየው በተለየ በብዛት ሚሳኤሎችን አታስወነጭፍም የሚል እምነት እንዳለም ለመሆኑ ተችሏል። አሁን ባለው የማክሸፍ ሂደት መቀጠል ከቻልን ኢራን በእስራኤል ላይ ሚሳኤል የምታስወነጭፍበትን አቅም ልናዳክም እንችላለን ሲሉም አንድ የእስራኤል ጡረተኛ ጀነራል ለዘቴሌግራፍ ተናግረዋል። ሆኖም እንደዚህ አይነቱ ስኬት ላይ ለመድረስ ሳምንታት የሚወስድ መሆኑ ለእስራኤል ተጨማሪ ፈተና ነው። አንዳንድ ተንታኞች እንዲያውም ኢራን ተራዛሚ ግጭትን ፍራቻም ተተኳሾችን እየቆጠበች ሊሆን ይችላል ብለውም ያምናሉ። በተለይም በኢራን በኩል ገና ያልተመዘዘውና ሁለት ቶን አረብ የሚያስወነጭፈው ኮራምሻር የሚሰኘው ሚሳኤል ለእስራኤል ትልቁ አደጋ እንደሆነ ተንታኞች ይናገራሉ። በሌላ በኩል የተወሰኑ ተንታኞች ቁጥር ከፍተኛ ባለው የእስራኤል ሕዝብ ላይ በሚሳኤል ጉዳት ከደረሰም ኔታንያሁ ላይ ጫና ስለሚፈጠር ጥቃቱ ሊቆም እንደሚችል ኢራን ታምናለች ይላሉ። የኢራን ጀነራሎች በበኩላቸው አብዛኞቹ አደገኛ ጦር መሳሪያዎቻቸው ገና ጥቅም ላይ እንዳልዋሉ በመግለጽ እያስጠነቀቁም። ይሁንና ግን የወታደራዊ አዛዦቹ ንግግር የእስራኤል አየር መከላከያ ሚሳኤሎች በቁጥር ውስንና በሂደት ሊዳከሙ እንደሚችሉ በመረዳት እየተሰነዘረ ያለ መሆኑንም ራባያኑ ተንታኞች ይናገራሉ። አንድ የኢራን አብዮታዊ አመራር ከቀናት በፊት እስካሁን ድረስ ወሳኝ የሚባሉ ሚሳኤሎቻችንን አልመዘዝንም አስፈላጊ ነው በምንለው ሰዓት ለዘመናዊ የውጊያ ስልት የሚያገለግሉ የአዲሱን ትውልድ ሚሳኤሎች የምናሰማራ ይሆናል ብለዋል። በሌላ በኩል በእስራኤሎቹ ዘንድ እንደዚህ አይነቱ ንግግር መሰረተ ቢስና ባዶ ጉራ ተደርጎ የሚታይ ሲሆን በሰሞነኛው ጥቃት የቴሄራን አቅም መዳከሙም ይገለጻል። አንዳንዶች ታዲያ ቀሪው ስራ በአሜሪካ እርዳታ በተራራ ስር የሚገኘውን የኢራን የኒውክሌር ጣቢያ በመምታት ግዳጁ ማጠናቀቅ ነው እያሉም ናቸው። ምዕራባውያኑም ተንታኞች ኢራን ሶስት ዋነኛ የመከላከያ አጥሮች እንደነበሯት ይናገራሉ። የመጀመሪያው በቀጠናው ያሉ እንደ ሐማስና ሂዝቦላ አይነት የእጅ አዙር ጥቃት ፈጻሚዎች መሆናቸውንና እነሱም መዳከማቸው ይናገራሉ። በአንድ ወቅት ከፍተኛ የእስራኤል ስጋት የነበረው ሂዝቦላ ሳይቀር አቅሙ እጅግ ተዳክሞ ሮኬት ማስወንጨፍ እንኳን የተሳነበት ከባድ ወቅት ላይ ነው ይላሉ። የኢራን ሁለተኛው የመከላከል ዋስትና የባለስቲክ ሚሳኤል አረሮቿ መሆናቸውንና እነሱም በጊዜ ሂደት እንደሚያልቁ ምዕራብያኑ ተንታኞች በእርግጠኝነት መንፈስ እየተናገሩ ናቸው። ይህ አይነቱ ነገር ከተከሰተ ከአሜሪካ እገዛ ጋር ሶስተኛው የኢራን ተማመኛ የሆነውን በተራራ ስር የሚገኝ የኒኩለር መርሃ ግብሯን በመምታት ግዳጁን ለማጠናቀቅ እንደሚቻል ተንታኞቹ ጨምረው ይገልጻሉ። የዛሬውን በዚሁ አበቃን። ቸር ቆዩ ነው